ያውና ያ ሰላም። እዚህ ራሱ የሚገርም ቦታ አለ። እኔ የሚታይ ነገር በነገራችን ላይ ተፈጥሮ በጣም ወደው ላ የሚኒልክ ቤተመንግስት ይ ነው እዚህ ውስጥ መኪና ይህች መጀመሪያ ኢትዮጵያ የገባችው መኪና ነች።

ማናት እትዬ መገን ቤተ መንግስት መገን እያሉ ነበር የሚያናግራት። እትዬ መነን ነው መገን። እስኪ እንመልከተው። ይሄማ ቤተ መንግስት ነበር የዙፋን የኃይለ ስላሴ። እስኪ እንግባና እንየው። የኃይለ ስላሴ ቤተ መንግስት ይሄን ይመስላል። እዛኔ ቢኖር አማክረው ነበር። አስተዳድሩን ለሙስሊሙ ያሰላ ኃይለ ስላሴ አያችሁት? እስኪ አንተን እንደ ስትመራኒ ነበረው ያለኝ

ይችላል አይደል? ክርስቲያኖች የካያሱ ቤተ መንግስታችን ያው እንዳለ በቁርአን ተውቦ ምናምን ይገኛል። አሁን ላይ ሀገሪቱ የሙስሊሞች ማለት ነው። በቃ ሱረቱል በቀራ መኪያ ወህያ እረ በፈጣሪ የ

ጀምራል ውስ ለምን ሄደህ ነው? ያው እና ሚኒሊክ ቤተ መንግስት እዚ ነው። ሰላም ቤተ መንግስት ኦፍ ሚኒሊክ ቅርታ፣ እንግሊዝኛ ሰራባቸው። ኦፍ ሚኒሊክ ከታች ተርጉሙላቸው ልጆች። እውቀት ሲበዛ እንደዚህ በቃ በሁሉ ቋንቋ አውሩ አውሩ ምናምን ምናምን ይላችኋል። የሚኒልክ ቤተ መንግስት

ኢትዮጵያ ኢትዮጵያ ኢትዮጵያ እናት ሀገር ኢትዮጵያ። ነብዩ ሰለላሁ ዐለይሂ ወሰለም አሉ ወትሩኩል ሐበሻ ማተርክትኩም። አደራ ሐበሻን አደራ ኢትዮጵያን እስካልካቻችሁ ድረስ ያችን ሀገር እንዳትነኩብኝ ብለዋል። ኢትዮጵያ የነብያችን ሰለላሁ ዐለይሂ ወሰለም አደራ ነች። ማንም ሰው እንዳይነካት ብለዋል። ማንም ይሄን ያለላት የለም። ትንቢተ ሶፎንያስ ምዕራፍ ሁለት ቁጥር አስራ ሁለት ላይ እግዚአብሔር ምን አለ? እናንተም

እስክሪም አለ እንዲህ እስኪ አስክሪም እዚህ ጋር አለ አንድሚ ላይ አስክሪም ነው

ያ ጅማ በጣም ጠፍታል። ያው በጣም ደስ የሚል ነው ሁሉ እሺ بسم አረ እነዚህ ነገር ማን ነው የሚያውቃቸው? ማንም ያውቃቸው፣ እነዚህ ነዚ ታሪፉ ሀሊ ምን ያደርጋሉ እዚህ ገባን፣ ገባን፣ ገባን ቤተመንግስቱ የገባን ነው። መቼ ነው ጊዜው? እንጻፉት። ቅዱሳን እሺ፣ ሌላስ ምን አለ?

ጋ ታውቃላችሁ። ከኋላ ምንድን ነው? ከጀነት እንስሳቶች መካከል ነው የሚል አለ። ይታያችዋል። እዚያ ጋ በጣም የሚያመርወፍ ልክ ሲዘረጋው ጊዜ እንትኑ በጣም ደስ የሚለው ይታያቸዋል። ፒኮክ ይባላል። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወበረካቱ። ወንድምየው ያች አረንጓዴ ነገሯት ትታያለች። መጣ ትልቁ እሱ። እንዴት ነው የሚያምረው! ባላ ነው። ይሄን ወፍ መስረቅ ይቻላል? አናቻም። ሲዘረጋው ብታይ ሲያምር፣ በጣም ነው የሚያምረው ክንፉን ሲዘረጋው ነጭ አለ። እዛ ደግሞ የነጭ አይነት አለ እዚና አማርኛ ይችላል።